የትኛው ፈጣሪ ነው የምታመሰግነው? አብ ወልድና መንፈስ ቅዱስ ወይስ ሦስት ፈጣሪዎች? አብ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ፣ መጽሐፍ ቅዱስ አብ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው። መጀመሪያ የገባሁበትን አንድ አላማ ስላለኝ ነው፣ መልስ ስላለኝ። የሆነ መረጃ ቅድም ዛራ ብንጠል ትሰማለች መረጃውን ቦታውን ከዛ በኋላ እሷ መረጃው ሰጥቻት ሂዳት አንብበው ነው ከዛ በኋላ ትሰማለች። ቦታውን ብቻ ጠቅሼላት ከዛ በኋላ ካንተ ጋር ማውራት እንችላለን። በቃ እሺ። እሷን አየህ። እኔ አንተ ቅድም የሆነ ጥያቄ ወንድማችን ክርስትና ነው ወይስ እስልምና ነው ቀድሞ የነበረው እውነት ነው የሚል ጥያቄ ተነስቶ ነበረ። እውነት፣ ከዛ በኋላ ነቢዩ መሐመድ ካላጋ ሲነጋገሩ ፈጣሪያቸው ሲነግራቸው ካልገባት ሂድና ካንተ በፊት ያሉትን ሰዎች ጠይቅ ብሎታል። ከአንተ በፊት ያሉትን ሰዎች ነው ያልከው፣ አማኞች ማለት ነው። ከአንተ በፊት ያሉ ከአንተ በፊት ያሉ እምነቶችን ማለት ነው። ሰዎች አሁን የቋንቋ አውቃ ግን አይደለም። አይለም እንደሱ። ቆይ ሐሳቡን ልንገርህ እና ከዛ በኋላ ትከራከርኛለህ ብልሽ እና ከዛ በኋላ እነሱ ማን ናቸው? አይሁዳና ክርስቲያኖችን ነው ማለት ነው ብሎ ሲጠይቁ ታዲያ ከነሱ ውጭ ነው? ማን ነው? ከነሱ ውጭ ብሏቸዋል። ይሄ ማለት ምን ማለት ነው ብለን ጠይቀን ነበር። ቅድም ጠይቀያት ነበረ። እና ስለዚህ ጉዳይ እያወራ ቁርአንም ሀዲስም የለም አለችው። በዚህ ዙሪያ ላይ ያወራ አዲስን ቁርአንም የለም፣ ስጠኝ አለች መረጃውን። እሺ ጨርስ፣ እሺ እያጠበክ ነው፣ እሺ እንዳላ ቆርጠብኛ ከዛ በኋላ መረጃውን ስጠኝ ስትለኝ፣ ቀደም እኔ መረጃውን ፍለጋ ስወጣ አጋጣሚ ሆኖ እንትን ወረድኩኝ። ስመለስ ደግሞ ዛራ አለችም። ለማንኛውም ያው አንተ ካወቅክ ንገራት እናት ታንብቦ ቦታውን ካላወቅክ ደግሞ ያው እጠቀማለሁ።

እኔ አንተ ማፍዘዝ አትችል ነበር። ዝም ብዬ ነው እሺ። ያልከው ነገር የለም አምጣ ብለህ አሁን አታመጣ፣ ግን የት እንዳለ ስለማውቅ እኔ አንተ የምትፈልገው አንቀጽ ላውጣልህ። እሺ ያ እኔ ጋር

አለፈ ምን እኔ ካልከው ሀሳብ ጋር ያለፉትን ሰዎች ጠይቋቸው የሚል እዚህ ጋር ጠይቁ የሚል ቃሉ ራሱ የለም። አማርኛውን በእንግሊዝኛና በአረብኛ ነው ያለው። ልተርጉምልህ በእንግሊዝኛው ጠይቋቸው

ከነዚህ ጥያቄ በኋላ ጥያቄው ማለት ጥያቄውን ከተደራረጉ በኋላ የትኛውን ጥያቄ ከነገራቸው በኋላ ማለት ነው። ምን ብሎ ማለት አላህ፣ ከሱ በኋላ ከማን ጋር ከማን ጋር ስለማን ነው እያወራን ያለ ነው?

ኧረ ተወርገመላቸው፣ የኔ ያው አንዳንዴ ላይ ወሰደበት። እኔ በኋላ ነው ይሄን ያሉት፣ አልከኝ ቅድም። ያልከው ንግግር ድገመው እስኪ። ምን ነበር ያልከው ቅድም? አንብበላቸው እና ተወርገመላቸው። ንገረን እንጂ ካንተ ጋር እያወራህ እኮ ነው። እነሱማ አድማጭ ናቸው። እነሱ ገባኝ ገባኝ። ያው አድማጩ ካንተ ፍሞስማስ ላይ ፈልጉ። ብዙ አይደለም። ካንተ ከኔ ጋር እያወራህ ነው። ቀጥል። ስለዚህ ቅድም ያልኩህን ካወሩ በኋላ አልከኝ ምን ነበር ቅድም ያልከው? ድጋም እስኪ። ቅድም ያልኩትማ ሰምተኛል። ድገም። እየሰማ እኮ ነው ሰው፣ አትደግመው። ማውራት አትፈልግም? ለምንድን ነው የማወራው? ነገርኩ እኮ። አንብብና ተርግምላቸው የሚለውን የኔ መጽሐፍ አይደለ ያሳየው አንተ ልትሟገት እኮ ነው። ለተወራ ነው እዚህ ያስከፈትከኝ፣ አለ ቅድም ካልኩም በኋላ ይሄንን አላሟገትአለመሞርሙዳ ፊምቲም ቅድም እየተጠያየቅ ነበረ ከዛራ ጋር እሷ ስለሌለች ይሄን ደግሞ ያው አንተ ስለመተው፣ ስለዚህ ይሄን ሌላ ራእስ ነው ከዛራ ጋር የጀመርከው አይደለም ማለት ነው። አለ ያው ከእሷ ጋር የጀመርኩትን ነው ያው የቀጠልነው እኮ እሱን እያልኩኝ ከዛራ ጋር ያወራው ይሄን ነበር ከዛ ያለፉትን አማኞች ጠይቃቸው ይላል ምናምን ያልከው የቱ ጋር ነው? እዚህ ጋር እንደሱ የሚላለ ከዛራ ጋር ያወራነው ለአስረዳህ፣ ከዛራ ጋር ያወራ ነው በአጠቃላይ ክርስትና ነው እስልምና ነው መጀመሪያ ያለው የሚለውን ነው። ከዛ በኋላ ደግሞ እንደሚከተሉ ወይም ደግሞ እንደሚያዳምጡ እነሱን እንደሚከተሉ የሚያወራበትን አንድ ርዕስ ራሱ ይዘልኝ አለች እ አይገናኙም እ አሁን አሁን ላስረዳ እ ቅድም የተናገርከው የመጀመሪያው ሀሳብ ብትጠራጠር ከአንተ በፊት መጽሐፍ ሲያነቦ የነበሩትን ጠይቅ ነው የሚለው። ያ ያ የሚገኘው በቁርአን ውስጥ ነው እ ላስረዳ መረዳት ከሆነ ፈልጋ አዳምጥ

ሲያነቦ የነበሩትን ሰዎች ጠይቃቸው ነው የሚለው። ግለሰቦች ማናቸው እነዚያ ሰዎች ከተባለ ነብያቶች ናቸው። ማን ነው እንዲብሎ የተረጎመልህ ከተባለ ራሱ አላ በቁርአን ላይ ማንን እንደሆነ ሱረት ዙሩፍ ላይ ዛ ወታች ጋር ገለጸው። ነብያቶች ናቸው ነው ያለው። መልእክተኞቼ ብሎ ገለጻቸው። ወስአል መን አርሰልና ምን ቀብሊከ ምን ሩሱሊን መሀመድ ከአንተ በፊት የላኳቸውን መልእክተኞቼን ነው የምጠይቀው። ስለዚህ የት አግኝቶ ይጠይቃቸዋል? ያሱ ነኝ ከአንተ በፊት ያሉትን ጠይቃቸው ሲል ነብዩ መሀመድ መልሰው ምን አሉ? ክርስቲያኖችን ነው አይሁዶችን ነው አይልም። ቁርአኑ ላይ እንደሰማ ይላል ማንንም ጠይቁ። ክርስቲያኖችን ነው አይሁዶችን ነው አርባ ከክርስቲያኖችና አይሁድን ሰላሙ ባላቸው ነው የሚለው ቁርአን ተው እንጀዱ አምስት ጋለን ሲቪ እኔ አሁን አንድ ስልክ ስለያዝኩ ነው። ከቲክቶክ ወጣ እንትን ይላል። ከዛ ነው ራሱ ቀጠለ። አንብብልኝ አሁን እንደሆነ ጋር ላ ላሳይ ይቆራል ጠይቅ እያለ ያለው ማንን እንደሆነ እዛ ጋር ይነግረናል። ሱራ ዩኑስ ላይ ያና እዛ ጋር ያና እዛ ጋር ይታያል። ወደ አንተ ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጠሪዎችም አትሆን ይላል። እያለ እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ነው የሚለው። የለም ሌላ፣ የለም ሌላ፣ ልቀጥልህ ያው ምን ከእነዚያም የአላህን አንቀጾች ካስተባበሉት አትሁን ከከሳሪዎችም ትሆናለህና። እነዚያ በእነርሱ ላይ የጌታ ቃል የተረጋገጠባቸው አያምኑም። ከዚያም እነዚያ በእነርሱ ላይ ጌታ ቃል የተረጋገጠባቸው አያምኑም። ተአምር ሁሉ በተመጣላቸውም ቅጣት ከሚያዩ በፊት ባለፉት ከተማ አይደለም እምነትን የጠቀማት ከተማ ለምን አፍሮባት ግን የዩኑስ ህዝቦች አይደለም። በቃ ቆይ ያው ስልኪ አታውጣኝ፣ አታውርደኝ። እሺ አሽራክሽ አሽራክሽ አታውርደኝ፣ ቅድም ካቆረኩት ታዲያ ነብያቶች ነብያቶችን መልእክተኞችን ጠይቃቸው እያለን አላህ እየተናገረ ያለው ሱረቱ ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና መሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቃቸው እያለ ይናገራል። ታዲያ መልእክተኞችን ከሆነ እየተናገረ ያለው አላህ የት አግኝቶ ነው መሐመድ የሚጠይቃቸው ነው። ሰለ እሱ ጥያቄ ሊነሳባቸው ይችላል። ክርስቲያኖች እንደዚያ ከሆነ መልክተኞችን ከሆነ የት አግኝቶ ነው የሚጠይቃቸው? ትክክለኛ ጥያቄ ነው። አምላካችን አላህ ስብሃነወተዓላ ለነቢዩ ስ ላ ለ ሰላም ቤተ መቅደስ ኢየሩሳሌም ላይ የሚገኘው እዛ ለነቢዩ መሐመድ ስ ላ ሰለም የቀደሙትን ነቢያት ሁሉ አስነስቶላቸዋል። ይህን ሐዲት ላይ ቃል በቃል ተናግረዋል። እንዳለ ሁሉ ፈረአይቱ ጀምዕ ምን ልአንብያ የነቢያቶችን ከመችት ስብስብ እዛም ላይ ተመለከትኩኝ አሉ እንዳለ አስነስቶላቸው መልአኩ ገብርኤል ወይም ጅብሪል አለ ሰላም ከቤታቸው ከመካ እስከ ኢየሩሳሌም እስከ ቤተ መቅደስ ድረስ ወስዷቸው እዛ ቤተመቅደስ መቅደስ ውስጥ ቤተልመቅደስ ነቢያቶችን ሁሉ አስነስቶላቸዋል። አላህ አገናኝቷቸዋል ቸዋል እና ነገር ግን ነቢ ስ ሰለም ጠይቀዋል ወይ ወይስ አልጠየቁም? ለምን? ምክንያቱም ነቢያችን ሰለላሁ ዓለይሂ ወሰለም ብትጠራጠር ነው ያላቸው። እርሳቸው ለም አሽኩ ለም አስአል አሉ። አብዱላህ ብን ዐባስ እንደተናገረው እኔ አልጠራጠርም ማንንም አልጠይቅም አሉ። አላህ ሱብሃነሁ ወተዓላ ብታጋራ ብትጠራጠር እንዲህ ብታደርግ የሚላቸው አጋርተው አይደለም ሽርክ ሰርተው አይደለም። ሞቶቸለርም ይህ የቁርአን አገላለጽ ነው። ብትጠራጠር ሲላቸው ለመሽኮ ለመሰለ አሉ እንዲህ አልጠራጠርም አልጠይቅም ለማሉ ለምን ከተባለ የማይጠይቁባቸው ምክንያት ሌላኛው ነገር ምንድን ነው? ሌላኛው ነብያት ሁሉ የሚመጣ የእርሳቸው ተማሪ ይሆናል እንጂ እርሳቸው ማንንም ሊጠይቁ አይገባም። ይህን ሀዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ

ስለዚህ ነቢያት የሚመጡ ሁላቸውም የእርሳቸው ተማሪ ይሆናሉ እንጂ እርሳቸው በፍጹም ሊጠይቋቸው አይችልም። ሲቀጥል ቃል በቃል አላህ ሱብሓነሁ ወተዓላ ወላ ተስተፍቲ ፊህም ሚንሁም አሐድ ይላል። ከመጽሐፉ ባለቤቶች አንዳቸውንም እንኳን እንዳጠይቅ ብሎ ተናግራል። ምድር የሚጠይቃቸው ስለመበላቸው የሚለያለው

ነቢ ስለ ላ ስለም እንደገና ዞር ብለው እነሱ እንዲጠይቁ ቅዱስ አለች እና ይህን ይመስላል።